እየጠበቅነው ሌላ እየተለቀቀው ሌላ። ሰላም ሰላም፣ ጤና ይስጥልኝ ወደ ሰኔ ቤተሰቦች እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ቆያችሁ፣ እንደየሰዓት አቆጣጠራችሁ ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? እግዚአብሔር ይመስገን። እና ማለት ነው ትናንትና ጨረቃዎች አልመጡም ነበረ። በግሌ ደስ ብሎኝ ነበረ ቢኮዝ ነገሮቹን ነገራቶቹን ፊክስ አድርገው የሆነ ነገር ቼንጅ ያደርጋሉ ብዬ ነበረ። ዛሬ ማለት ነው ጭራሽ ሶሲ ቤት ነው ሶሲ ነች የጠራቻቸው፣ ሁለቱ ዛሬም ደግማ ጠራቻቸው ማለት ነው። ነገሮቹ አሁንም ሊበርዱ አልቻሉ። እነሱን አልገባቸው፣ ብሩኬና ሶሲን አልገባቸው እንጂ እነሱ እያጣሩ ነው ፍራንክን እሱም ዳኒም ለሶሲ ፍቅር ሳይኖረው ቀርቶ አደለም። ሃይሚ ከብሩኬ ልትርክ ፈልጋ ሳትወደው ቀርታ ሳታምነው ቀርታ አደለም። የእውነት አንድ ረስታ እንዳርጓቸው ሃይሚ የወደፊት ቢኮዝ እና ሃይሚ እና ብሩኬ እየኖሩት ያሉት የውሸት ፍቅር አደለም። አደለ በተግባር እየሰሩ ፍቅራቸው በድብቅ ለሁሉ እንደ ሌሎቹ ይውልኝ የማይሉ ልጆች ናቸው፣ አደለም እና አሁን እያጣራች ያለው የወደፊት ህይወቷ ነው፣ እንዳይጎዳባት ነው። ላይክ እንደ ወንድሟ ማለት ነው። ሶ እያጣራች ነው። የምታጠራውም ደግሞ እያጣሩትንም ያሉትን ነገር ችግሩ እየተናገሩ አይደለም ይህ ነው። እና አሁንም ብቡ ተረጋጋ፣ ተረጋጋ፣ ታገስ፣ እውነት ከዚህ በላይም ታገስ ማለት ነው ነገሮቹ እናንተ ቢገባችሁ ይህንንም ለዚህ ደረጃ አይደርስም ነበረ። ምክንያቱም ሀይሚ ብሩኬ እና ሶሲ በጭራሽ ልታይ አትፈልግም፣ በጭራሽ ኔቨር፣ በጭራሽ ልታይ አትፈልግም። ሶሲ ደግሞ ነገር ቆሽቋሽ ቆሽቋሽ ልበለት እንጂ ማለት በሷ ላይ ማትፍረዱ ማርያምን፣ ሴቶች የሆናችሁ በእሷ ላይ አትፍረዱ። ሴት ናት። ነገሮቹ እሷ አልቻለችበትም፣ ማስተካከል አልቻለችበትም። ቢኮዝ አሁን ዛሬ ሁለታቸው መቅረብ መጥራት አልነበረባትም። ሃይሜንም ቡሩኬንም ሁለቱም ሳታ ቡሩኬ ሃይሜን እንደምትመጣ አያውቅም፣ ሃይሜን ቡሩኬ እንደሚመጣ አያውቅም አታውቅም። እያቸው አደለም፣ እንደ ባለፈው ነው እንደዚህ። አሁን ብለሽ ልስቱን እያወጣችሁ ያለው ማለት ነው። አሁን ኬዝዋ ከሃይሚ ጋር ስለነበረ ሃይሚ ብቻ ነበረ መጥራት የነበረባት ስለ ዳኒ ነው አደለ። ሶ ብሩኬ እዚህ ውስጥ ምን አገባው? ለምን ትጠረዋለች? የምራ ሆነ ብርኬ እንደ ሀይሚ እሷ አለች ብታስታርቃቸው እንደማይታረቁ ሳታቀርታ ነው። ያው አለማወቅ ኃጢአት አይደለም። ባይዘይ ይሄ አውቃነው ብዬ አላስብም፣ ምክንያቱም መቤቴን እያለች ነው። ይሄ ማለት ነው መቼም ኦርቶዶክስ የሆናችሁ በውሸት መቤቴን እንደማትሉ ተስፋ አለኝ። ሶ ያው አለማወቅ ኃጢአት አይደለም። ሆኖም ግን ሰውኮ በአንዱ ይማራል አይደለም? እሷ ከዚህ በፊት ነግራታለች አለች። እኔ እና እሱ መታረቅ ብንፈልግ ሶስተኛ ወገን አንፈልግም ብላለች። ያንን እሱን አንድረስተ አታደርግም እና ነገሮቹ ወዴት እየሄዱ እንደሆነ አይታወቅም። ዳኒና ሀይሚ እንትኑን ሊያቆሙ አልቻሉም። ምክንያቱም እነሱ ሁለቱም እየቀረቡ ስለሆነ ማለት ነው። ሁለቱም እየተግባቡ አይደለም። በካሜራ ጀርባ አሁንም ብርኬ ማለት ነው። እኔ በጣም እርግጠኛ ነኝ። በጣም ማለት ነው ሀይሚ በጣም እንደዚህ እያደረጋት ያለው ፍቅር ነው ብዬ አስባለሁኝ። የእውነት ፍቅር አለ፣ ንዴት አለ፣ ብስጭት አለ፣ ብቀል አለ። ይሄ ሁሉ ሁለታቸውም ላይ ይታያል። እሱ ላይ እሱ ላይ እሷም ላይ ማለት ነው። ችግሩ ምንድን ነው? ሁለቱም መሸነፍ አይፈልጉም። አሁን የእውነት ሁለታቸውም ላይ እኮ ውስጣቸው እኮ እንዴት እንደሚወደድ እኮ ያስታውቃሉ። ማርያምን እንደ ምላቸው ይሄን የመሰለ ፍቅር ነው አሁን እያሻከረባቸው ያለው ይሄ ዳኒ ተብዬው ማለት ነው። እንደው አንተስ የኔ እንጃለክ፣ ማርያምን፣ ሰውን ባትፈራ ፈጣሪን አትፈራ። የእውነት እኔ እንጃ በእነሱ ላይ አሁን ፋይል ቢኖር እራሱ ማለት ነው። ለምን ይህንን እስካሁን ድረስ ለምን አላሳዩ? ሰው እኮ ዝም ብሎ ዝም ብሎ አኪም ቤት ሄዳችሁ ሳያማችሁ መቼም አኪም ቤት አትሄዱም አደለ? ሄዳችሁ ተመርምራችሁ፣ በሽታውን ተገኝቶ ነው መድኃኒት የሚሰጣችሁ። ሰ እነዚህ አሁን ብሪኬ ኮ ፋይሉ ምንድን ነው አሳዩኝ እያለ ነው አሁን እሱ በቃ አናሳየም ያደረግከውን ታውቃለህ እያሉት ነው እና በእናታችሁ ይበቃቸዋል ይሄ ሁሉ ቅጣት ይበቃቸዋል ማርያምን ይበቃቸዋል ብዬ አስባለሁ ከዚህ በላይ ብሩኬም ታገዝ እንዴት ነው አሁን ከአንተ ጋራ ጨርሼ ነው ወደ ዳኒ ሄድኩት ስትልን እንዴት ነው ሴት ልጅ እኮ እቃ እቃ አይደለችም አይደለም ከአንዱ ጨረሻው ፍቅር ጉፋን ነው እንዴ ቶሎ ይዟቸው ቶሎ የሚለቃቸው ነገር የብሩኬን ፍቅር ከመቼ ወቶላት ነው ወደዳን የምትሄደው? ኧረ ተው ተው ጢባ ጢቢ አትጫወቱ ብር ቅመማ ተይ፣ የምር ይመቃል። የእውነት የወደዷቸው ማለት ኦዲየንስ በጣም እየሸሸ ነው። ማርያምን ከመሰልቸቱ የተነሳ ማለት ነው። እና ደግሞ ኦዲየንስም ተረጋጉ፣ አትክፋፍሏቸው። ልጆቹ እንዲቀራረቡ እንዲታረቁ ሳይሆን እንዲራራቁ ነው። ለማለያያት ነው የእናንተ እቅድ፣ እየታየም ነው። ምክንያቱም የሀይሚ ፎቶን አርጋችሁ ብሩኬን ትዘቀዝቃላችሁ፣ ብሩኬን ፎቶ አርጋችሁ ሀይሚን ትዘቀዝቃላችሁ። ይህንን ሀይሚንም ብሩኬንም የማትወዱ ናችሁ ማለት ነው። ከልባቸው ደግሞ የምትወዱ እንደ እህታቸው እንደ ወንድማቸው የምታዩ ደግሞ አላችሁ። የእውነት እናንተ እግዚአብሔር ስጣችሁ አስመሳይ የሌለባችሁ በቃ አለ አይደለ? ሰውን ሳይሆን ፈጣሪያችሁን ፈርታችሁ ለማስታረቅ የምትታገሉ የእውነት ብዙ እያየሁ ነበር። እና እናንተ ከሰው ሳይሆን ከእግዚአብሔር ነው የምታገኙት። ይህንን አስተሳሰባችሁ ቀጥሎበት ማለት ነው። ሌላ ደግሞ ኮሜንት ላይ ታዩ፣ ይቅርብሽ ብሩኬን ታዩ። በቃ ምን አረግልሻል? ወንድ ይሄዳል፣ ወንድ ይመጣል። ኧረ አብዛኛው የእውነት እንደዚህ ብለው የሚጽፉት እኮ ሴቶች ናቸው። የእውነት አሁን ሃይሚን እንደዚህ ብለሻት፣ ሀይሚን አንቺ ልታገቢያት ነው ወይስ ጀለስ እያደረግሽ ነው? አይሁብ ጀለስ ነው ቅናት ነው ማለት እንደዛ። አሁን እሷን ብታለያት ብሩኬን አንቺን አታገቢው አታገኙም ሲያምርሽ ይቀራል እንጂ ማርያምን። ሴቶች ዬ ተው እንደዛ ባናረግ ጥሩ ነው። አንቺ ላይ ማደረግ የማትፈልጊው ነገር ሰዎች ላይ ሰዎች ላይ ባታደርጊ ጥሩ ነው። የምር ጥሩ ነው ብዬ አስባለሁኝ ሶ